ሰው ሞቱን ረስቶ ሰው እየገደለ ነው። ታሪክ ረስቶ ሰው እያጠፋ ነው። እግዚአብሔር ተረስቶ በዘር እየተባላን ነው። የራሳችን ክብር ረስተ ነው። እራሱ እኮ እንስሳ ሆነናል። ከአይጥ አልባስንም፣ ከባብ አልባስንም፣ ከእንስሳ አልባስንም፣ ካውሪ አልባስንም። እስቲ ባብን የሚበላ ባብ አምጡ። እስቲ ዘንዶን የሚበላ ዘንዶ አምጡ። የለም አንበሳን የሚበላ አንበሳ እስኪ አምጡ። እስኪ በሬን የሚበላ በሬ አምጡ። ሰው ከእንስሳ አልባሰም። ሆነ ራ ዮሐንስ ምራፍ 20 ላይ የኢትዮጵያ ትንሳኤ ብሎ ዞን ዞን ዞን እንዲያዝ ማን ነው የተረጎመው? ወይ ግሩ ራ ዮሐንስ ምራፍ 20 ቁጥር 6 ስንጠቅሶ ብፁ፣ ዘረከበ ክፍለ በትንሳኤ እንደተቀደመ መጽያ፣ የመጀመሪያይቱን ትንሳኤ ያገኘ ሰው ብፁ ነው የሚለውን ይዘው ይህን ይተረጉማል? ያለ ጊዜው ያለ ንባቡ ያለ ምስጢሩ የመጀመሪያው ትንሣኤ ሰው ሁለት ትንሣኤ ነው ያለው። አንዱ ክርስቶስ ሲመጣ የምንሰነሳው ትንሣኤ ነው። የመጀመሪያው ትንሣኤ የተባለ አሁን ነው። የመጀመሪያው ትንሣኤ ነው ማለት ማንኛውም ሰው በየዕለቱ የመጀመሪያ ትንሣኤ መነሳት ይችላል። ያ ምን ይባላል? ትንሣኤ ልቡና ይባላል። እስኪበሉ ምን ይባላል? ትንሣኤ ልቡና ምን ማለት ነው? ዲያቆኑ በቅዳሴ ጊዜ ስናስቀድስ ምን ብሎ ይመልስልናል? እለ ተነብሩ ተንሱ፣ የተቀመጣችሁ ተነሱ ይላል። ምን ይላል? የተቀመጣችሁ ተነሱ። ሰው የሚተኛባቸው ሶስት የተከለከሉ አልጋዎች አሉ። በዚያ የተኛህ ነው ተነሱ የሚለው ዲያቆኑ። አንደኛው የስንፍና አልጋ ነው፣ ሁለተኛው የመርሳት አልጋ ነው፣ ሶስተኛው የኃጢአት አልጋ ነው። ከነዚህ ተነሱ ነው። ሞታችሁን የረሳችሁ ክርስቶስን የረሳችሁ ሰዎች ተነሱ ማለት ነው ዲያቆኑ። አሁን ትንሣኤ የኢትዮጵያ ትንሣኤ የምንለው እሱ ነው። ሰው ሞቱን ረስቶ ሰው እየገደለ ነው። ታሪክ ረስቶ ሰው እያጠፋ ነው። እግዚአብሔር ተረስቶ በዘር እየተባላን ነው። ያንን ነው፣ ከዚያ ነው መነሳት። ትንሣኤ ይለዋል ነው። ከዚህ ክፋት ተነስ፣ ከመርሳት ተነስ፣ እግዚአብሔርን ከመርሳት፣ ሞትን ከመርሳት፣ ቅዱሳንን ከመርሳት፣ ቤተክርስቲያንን ከመርሳት፣ ከእንደዚህ ያለ መርሳት በአራተ ሀቅ ኃጢአት ያላችሁ፣ በኃጢአት አልጋ ያላችሁ በንስሐ ተነሱ። በሀኬት በአራተ ሀኬት ያላችሁ፣ በስንፍና አልጋ ያላችሁ በትጋት ተነሱ። አሁን ሰው እንዴት አድርጎ እንዴት አድርጎ እንደሚተኛ በደንብ አድርጋችሁ እያያችሁ ተው። አይደለም ሰው በደንብ ተኝቶ የሚጸልይ ተኝቶ የሚያነብ ተኝቶ የሚያጠና ተኝቶ እንደዚህ አድርጎ ያጠናል። በዚያው መጽሐፉ ይዞት ልም ይላል። ምንም እኮ በእውነቱ ማለት ነው። እናንተ በግራም ቀጥ በቀኝም ቀጥ ነው። በመንፈሱም እውቀት የለም፣ በስጋውም እውቀት የለም። በግድ ተለምና ነው ያቺ ሲመታ የምትመረቁት ማለት ነው። መከራችሁን አይታችሁ ለዚያው እውቀት ነው እኮ ደግሞ የምትመፃደቁብን። ስለዚህ ተመልከቱ እያልኳችሁ ያለው ምንድን ነው? ስንፍና መወገድ አለበት። ኢትዮጵያ ተነሳች የምለውኔ ስንፍናችን ስናስወግድ፣ ከኃጢአት በንስሐ ስንነሳ፣ እንደገና ሳ ከመርሳት በተዘክሮ ስንነሳ፣ በማሰብ እግዚአብሔርን በማሰብ ታሪክን በማሰብ ሞትን በማሰብ ቅዱሳንን በማሰብ ክብራችንን በማሰብ የራሳችን ክብር ረስተነው ራሱ እኮ እንስሳ ሆነናል። ከአይጥ አልባስንም፣ ከባብ አልባስንም፣ ከእንስሳ አልባስንም፣ ከአውሬ አልባስንም። እስቲ ባብን የሚበላ ባብ አምጡ። እስቲ ዘንዶን የሚበላ ዘንዶ አምጡ። የለም አንበሳን የሚበላ አንበሳ እስኪ አምጡ። እስኪ በሬን የሚበላ በሬ አምጡ። ሰው ከእንስሳ አልባስም። ከዚህ ስንነሳ ነው ኢትዮጵያ ተነሳች ማለት። በቀርዝ ብለ ቀይ ቢጫ አረንጓዴ ባንዲራ ለጥፈ ኢትዮጵያ ተነሳች ብትል ትወድቃለህ እንጂ አትነሳም። እርግጡን ነው እኔ የምነግራችሁ ማለት ነው። እርግጡን እርግጡን አሁን ነቢያት ሐዋርያት የተናገሩትን አባቶች ያስተማሩኝ ይሄው ነው። መጽሐፍ ቅዱስ ያለው ይሄው ነው። ብድግ ብሎ ኧረ ተው ወጣው ተው ቆይ፣ መምሮቻችን ይምጡ በሉ እንጂ ሙነት ነው። እኛ አይደለንም እኮ መምሮቻችን። እነ ዮሐንስ አፈወርቅ ናቸው፣ እነ ቅዱስ ቄርሎስ እኮ ናቸው መምሮቻችን። እንጠይቃቸው አትሉ ብለዋል እነሱ። የቤተ ክርስቲያን ምልክት ስጋ ወደሙ፣ መስቀል፣ ድንግል ማርያም ናቸው እንጂ ይሄ ባንዲራ ነው። ደግሞ የምንወደውን ባንዲራ እንድንጠላው እኮ ነው እንደሚያደርጉብን። ሰው እመቤታችን እንዲጠላት እመቤታችን ባብይ ጾም ብሊ ብሉ ብላለች እያለች ያች ሰው እያስበላች ነው። ሰሞኑን አሉ ላሉ ድረስ ነው እመቤታችን ብላኛለች እያሉ መነኩሴ እንዲጠላ መነኮሳት እንዲብለዋል ይባላል። ባይታዊ እንዲጠላ ባይታዊ እንዲያረገ ይባላል። ባንዲራ እንዲጠላ በባንዲራውስም መጡብን። በጣም ችግር እኮ ነው እየሰሩብን ያለ። ስለዚህ ወገኖቼ ካህን እንዲጠላ አይደለ እንዴ? አሁን በከተማ ስትሄዱ እኮ ካህናት እንዲጠሉ ልብሰ ተክህኖ ለብሶ የሚሰክር ሰው ታገኛላችሁ። ያ ሰውዬ ካህን አይደለም። ካህናትን እንድትጠሉ የሚያደርግ የተሃድሶና የፕሮቴስታንት ክንፍ ነው። በደንብ ልትነቁበት ይገባል።